አማራ አራቱም ግዛቶች አፍላ ውጊያዎች እንደቀጠሉ ነው። በጎንደር በቋራ አምስተኛ ቀኑን ያስቆጠረ አውደ ውጊያ ተጠናክሮ ቀጥሏል። በአምስተኛ ቀን ውሎ ሁለት ወታደራዊ ተሽከርካሪዎች ከነ ጫኑት ሰራዊት ከባድ ጉዳት አስተናግደዋል። በጎጃም አዴት ቀጠና በወሎ ደጋማው ክፍልና በሸዋ ቀጠናዎች ያሉ የግንባር መረጃዎች ቀጥታ ከግንባር ይቀርባሉ። የሕወሓቱ ጀኔራል ተዘጋጅተናል ሲሉ የውጊያ ዝግጁነታቸውን በአደባባይ ተናግረዋል። ሕወሓት በበኩሉ አዲስ መግለጫ ይዞ ወጥተዋል። የመግለጫውን ይዘትና የጀኔራሉን የጦርነት አዋጅ በዜና ወጃችን ተመልክተናቸዋል። የፌዴራል ፖሊስና የአዲስ አበባ ፖሊስ ጠቅላይ መምሪያ የስራ ኃላፊዎች ለአሰብ ተዘጋጁ የሚል የዘመቻ ማስጠንቀቂያ ደረሳቸው የጣና ምንጮች አረጋግጠዋል። የብልጽግናው አገዛዝ ለአሰብ ተዘጋጁ የሚለው ቅስቀሳው ወደ ዘመቻ ዝግጁነት እያደገ ይገኛል። ከውስጥ ምንጮች የደረሰንን ይህን ጥብቅ መረጃ በሰፊው ቃኝተነዋል። ኢትዮጵያ አጥፍተው የሚጠፉ ድሮኖችን በከፍተኛ ቁጥር እያመረተች ነው ያሉን አብይ አህመድ ድሮኖቹን ለሀገር ውስጥና ለድንበር ተሻጋሪ መደበኛ ውጊያዎች እንጠቀምባቸዋለን የሚመስል ማስፈራሪያ ያዘለ መልእክታቸውን ካስተላለፉ በኋላ በአማራ ጦርነት ላይ እነዚህን አጥፍቶ ጠፊ ድሮኖች ለመጠቀም የቴክኒክ ውሳኔው እንደተወሰነ ምንጮች ጠቁመዋል። በጉዳዩ ላይ ሰፋ ያለ የመረጃ ትንታኔ ይዘናል። ጦረኝነታቸው በዓለም አቀፍ ሚዲያዎች ጭምር በስፋት እየተዘገበ ያለው አብይ አህመድና አገዛዛቸው ሰሞነኛው የፓርላማ ንግግራቸው በሁለት አውድ ትንታኔ እየተሰጠበት ይገኛል። ምንና ምን ለሚለው ዜና ትንታኔያችን ምላሽ አለው። ሰላም ጤና ስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የእኩለ ቀን ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዛችን ነው። በቅድሚያም ሰበር የግንባር መረጃዎችን ወደምንመለከትበት ዜና ወጃችን እናመራለን። በአማራ አራቱም ግዛቶች አፍላ ውጊያዎች እንደቀጠሉ ነው። በጎንደር በቋራ አምስተኛ ቀኑን ያስቆጠረ አውደ ውጊያ ተጠናክሮ ቀጥሏል። በአምስተኛ ቀን ውሎ ሁለት ወታደራዊ ተሽከርካሪዎች ከነጫኑት ሰራዊት ከባድ ጉዳት አስተናግደዋል። ፋኖና የአገዛዙ ጥምር ጦር እያደረጉት ባለው አውደ በርካታ ወታደሮች የህይወትና የአካል ጉዳት ያስተናገዱ ሲሆን አካባቢውን ባለማወቅ በውጊያ መሀል ገደል የገቡ ስለመኖራቸውም አያይዘው ተናግረዋል። አምስተኛ ቀኑን ያስቆጠረው አውደ ውጊያ በጨበጣ በሜካናይዝድ እንዲሁም በደፈጣ የተደረገ ሲሆን ፋኖ ድል ቀንቶታል ተብሏል። ጠንካራ የፋኖ ሰራዊት እንዳለ የሚነገርለት ቋራና አካባቢው ላለፉት ሁለት ዓመታት በርካታ የአገዛዙን ብልጽግና ጦር ማፈራረሱ ይታወሳል። የሰሞኑ ውጊያ ጨምሮ ከሁለት ክፍለ ጦር በላይ የሚሆን የብልጽግና ጦር ጦር በቋራ ቀጠናዎች ስለመደምሰሱ የብልጽግና ወታደራዊ የግምገማ መረጃ ያሳያል። አንጻራዊ የተዋጊ ቁመና የነበረው የሰሜን ምዕራብ እዝ ከፍተኛ የውጊያ መዳከም እንደሚታይበትም መረጃዎች ያሳያሉ። በሌላ የግንባር መረጃ፣ በጎጃም አዴት ቀጠና አፋብሃ ቴዎድሮስ እዝ የፋኖ ኃይሎች በፈጸሙት የደፈጣ ጥቃት በአገዛዙ ጦር ላይ ሰብአዊና ቁሳዊ ውድመቶች ደርሰዋል። በዚህ የተበሳጨው የአገዛዙ ሰራዊት በዙ 23 ደብረ ጽላሎ ወደ ተባለ ቀበሌ አርሶ አደሮች በሰብል ማሳ ላይ ባሉበት ቦታ ጥቃት መሰንዘሩን በዚህም ንጹሐን መጎዳታቸውን የዮሐንስ አለማየሁ ብርጌድ ህዝብ ግንኙነት ክፍል ገልጸዋል። በሌላ የውጊያ ቀጠና በወሎ ቤት አማራ በደጋማው ቀጠና ውጊያዎች እንደቀጠሉ ሲሆን የድሮን አሰሳዎችም ከማለዳ ጀምሮ በወልዲያ መቻሬና ሌሎች ቀጠናዎች በመካሄድ ላይ ነው። አድማጭ ተመልካቾቻችን የእነዚህና ሌሎች ዝርዝር የግንባር መረጃዎች ቀጥታ ከግንባር እንደሚከተለው ይቀርበዋል። ሰላም ጤና ይስጥልን፣ እንደምንዋላችሁ። ወደ ሰዓቱ የግንባር ዘገባችን እናመራለን። በጎንደር ዛሬም በአገዛዙ ላይ ከባድ የደፈጣ ጥቃት ሲፈጸምበት፣ በወሎ ቤት አማራ መደበኛ ውጊያዎች ቀጥለዋል። በሸዋ የአገዛዙ ጥምር ጦር ፈርሶ ፋኖን መቀላቀሉን ቀጥሏል። በዛሬው ዕለት በጎንደር ቀጠና ቋራ ግንባር በአገዛዙ ሁለት ወራል መኪና ላይ ከባድ የደፈጣ ጥቃት መፈጸሙን የአፋብሃ ሰሜን አማራ በላይ እዝ አስታውቋል። ደፈጣው የተፈጸመው በመከመተማ ስንቅ ጭኖ ሲንቀሳቀስ በነበረ የአገዛዙ የጦር ተሽከርካሪ ላይ በቋራ ወረዳ አይሰጋ በተባለ ቦታ ላይ ደፈጣ በያዙ የካራ አማራ ክፍለ ጦር ፋኖች ነው። በደፈጣው ሁለቱም ተሽከርካሪዎች ላይ ጉዳት የደረሰ ሲሆን በርካታ ያገዛዙ ሰራዊት ላይ ከፍተኛ ጉዳት ደርሷል። አይሰጋ በተባለው ቦታ ላይ በተፈጸመው የደፈጣ ጥቃት ከ11 በላይ ያገዛዙ ወንበር አስጠባቂ ሰራዊት ሲወገዱ በርካታ ቁስለኛውን ይዞ ወደ መጣበት መመለሱም ታውቋል። በወሎ ቤት አማራ በአሁኑ ሰዓት በወልዳ ከተማ ዙሪያ መርጦና እዜት በሚባሉ በጉባላፍቶ ወረዳ ቦታዎች ላይ የእጁ ክፍለ ጦር ከአገዛዙ ጋር በድሮ ቅኝትና ማስፈራሪያ በታጀበ ውጊያ የታጀበ ውጊያ እየተደረገ ሲሆን በከወልዲያ ከተማ በገፍ ተጭኖ ወደ ቦታው እየተጋዘ ያለው አዲሱ የአገዛዙ ወንበር አስጠባቂ ሰራዊት በተለያዩ ቦታዎች ላይ በደፈጣ እየተመታ እየተመለሰ ሲሆን በዚሁ ቀጠና በጋሸና ዙሪያ የሚንቀሳቀሰው የአንሻ ሰይድ ክፍለ ጦር በትናንትና ሁለት ሐሙሲት ከተባለ ቦታ ላይ ከፍተኛ ቁጥር ያለው ሰራዊትን ሙትና ቁስለኛ ማድረጋቸው ይታወቃል። በራያ ግንባር የዞብላምባ ክፍለ ጦር ትናንት ምሽት በተኩለሻ አካባቢ የዞብላምባ ክፍለ ጦር አንደኛ ሻለቃ አንድ ሙሉ ያገዛዙን ሰራዊት ሻለቃ መደምሰሳቸውም ታውቋል። ይህ በእንዲህ እንዳለ በደጋማው ሰሜን ወሎ ክፍል እየተንቀሳቀሰ የሚገኘው የደጋው መብረቅ ክፍለ ጦር ትናንት በርካታ ልዩ የአማራ ፋኖ ኮማንዶችን ማስመረቁን አስታውቋል። አርበኛ ዶክተር መላኩ የደጋው መብረቅ ክፍለ ጦር ለጣና ሳተላይት ቲቪ እንደገለጸልን ለስድስት ወር ያህል ሲሰለጥኑ የከረሙ በተለያዩ ወረዳዎች ከተለያዩ ወረዳዎች የተመለመሉ ልዩ ኮማንዶዎችን ማስመረቃቸውን ገልጾ ልዩ ኮማንዶዎቹ መመረቃቸው በአማራ ፋኖ ትግል አንድ ሴት እንደሚጨምሩም አስታውቋል። በምረቃ ስነ ስርዓቱ ላይ በቀጠናው የሚንቀሳቀሱት ክፍለ ጦሮች አመራሮች የተገኙ ሲሆን ልዩ ተመራቂዎችም ወታደራዊቶችን በማሳየት ኃላፊነታቸውና ግዴታቸውን ለመወጣት ቃልም ገብተዋል። በሸዋ ቀጠና ሁለት ልዩ የአየር ወለድ ኮማንዶዎች ክፍለ ጦሮችን የአገዛዙ ሰራዊት መደምሰስ የቻሉት የሸዋ ቀጠና የፋኖ ኃይሎች፣ በአማራው ብልጽግና ድጋፍና ማስገደድም ጭምር የሰለጠኑ ሚንሻዎችና አድማ ብተና ፖሊሶች ከአገዛዙ ራሳቸውን በማግለል ፋኖን በመቀላቀል ላይ ናቸው። አፋ ሸዋ ጠቅላይ ግዛትስ በርካታ የአየር ወለድ ኮማንዶ ላይ ከፍተኛ ዘመቻ በማድረግ ካመናመነ በኋላ በአድማ ብተናና ሚኒሻ አባላት ላይ ከፍተኛ የሆነ የስቦ ማስከዳድ ስራ እየሰራ መሆኑም ታውቋል። አድማጭ ተመልካቾቻችን በአማራ ሰማይ ስር በሁሉም ቀጠናዎች ዛሬ ከንጋቱ ጀምሮ በተለያዩ ቦታዎች ላይ በፋኖ ኃይሎችና በአገዛዙ ስራዊት መካከል ከፍተኛ መፋጠጥ ያለ ሲሆን እየተከታተልን ወቅታዊና ትክክለኛ መረጃዎችን ከቦታው ማድረሳችን እንቀጥላለን። ወደ ጥንቃቄ መረጃችን ስናመራ ከሰሞኑ ለመቁጠር በሚያዳግት መልኩ በንጹሐን ላይ የድሮን ጥቃት እያደረሰ የሚገኘው የአገዛዙ ሰራዊት ዛሬም ፋኖ ከበባ ይፈጽምባቸዋል ብሎ ባሰባቸው ቦታዎች ሁሉ የድሮን አሰሳ እያደረገ ይገኛል። በወልዲያ ዙሪያ፣ በመቻሬ መርጦ ስሪንቃ እዘይት አካባቢ፣ በሸዋ ሸዋረቢ ዙሪያ፣ አጣዬ መኮይ ከተማ ሬማ፣ በተለያዩ ቦታዎች ላይ ግልጽ የሆነ የድሮን አሰሳ እየተደረገ በመሆኑ አስፈላጊው ጥንቃቄ እንዲደረግ ጣቢያችን ለማሳሰብ ይወዳል። ተጠናቀሩ ዘገባዎች ተስፋ የልሳኑ ነበርኩ፣ ከትግሉ ሜዳ የሕወሓቱ ጀኔራል ተዘጋጅተናል ሲሉ የውጊያ ዝግጁነታቸውን በአደባባይ ተናግረዋል። ትናንት ከሰዓት በኋላ በአክሱም ከተማ በተካሄደ ሕዝባዊ መድረክ ላይ የተገኙት ራሳቸውን ባህላዊ ጀኔራል ነኝ በሚል በኩራት በመግለጽ የሚታወቁት ጀኔራል ምግበይ ኃይሌ ተዘጋጅተናል ሲሉ የውጊያ ዝግጁነታቸውን ለተሰብሳቢው ተናግረዋል። የጀኔራሉ ንግግር የጦርነቱን ዝግጅት እና አይቀሬነት ጠቋሚ ነው ብለዋል። ጀኔራሉ በአክሱም ከተማ ተገኝተው ባሰሙት ንግግርና ባስተላለፉት ወታደራዊ መልእክት ተዘጋጅተናል፣ መመከታችን ይቀጥላል ሲሉ ቢደመጡም ዝግጅታቸው እርሳቸው እንደሚሉት ራስን ለመከላከል ሳይሆን የአማራ ታሪካዊ ርስቶችን መልሶ ለመውረር ያለመ መሆኑን ግን ከንግግራቸው ተመላክተዋል። ጀኔራል መግበይ ህወሓት የምዕራብ ግንባር እያለ ለሚጠራው ዋና ማዘዣውን ሽሬ ላይ አድርጎ ለውልቃይት ጠገዴና ጠለምት ወረራ ዝግጁነቱን ሲያሳድግ የቆየውን የድርጅቱን ታጣቂ በመምራት ይታወቃሉ። የህዋትን የጦርነት ዝግጅት ያመላከቱት ጀኔራሉ በዚህ ንግግራቸው ያለፈውን ረስተን ሳይሆን እንዳይደገም እየጣር ነው ሲሉም ተሰምተዋል። የመድረክ ሞቀታ እንደሚያሰክራቸው የሚነገርላቸው እኒህ ጀኔራል በአክሱም ንግግራቸው እንዲህ ሲሉ ተሰምተዋል።

ጀኔራሉ በኤርትራ ሰራዊት የተጨፈጨፉ ልጆቻችንን አልረሳንም ሲሉ ተደምጠዋል። ምግባይ ይህን ንግግራቸው ከአስመራው መንግስት ጋር ቀጥታ እንደሚያላትማቸው የሚገልጹ የጉዳዩ ተከታታዮች ንግግራቸው በትግራይ የሰፈነውን ወታደራዊ ኦሊጋርኪ ያሳያል ብለዋል። መልሰው ደግሞ ጄኔራሉ በዚሁ መድረክ የኤርትራ መንግስትና ህዝብ ከጎናችን እንዲቆም ጥሪ እናስተላልፋለን ሲሉም ተሰምተዋል። ጀኔራል መግበይ በሕወሓት ታጣቂ ውስጥ የአንድ ግንባር መሪ ቢሆኑም በአደባባይ እንዲህ አይነት ንግግር የሚያሰሙበት መብት ከየት እንዳገኙ የሚታወቅ ነገር የለም። የጉዳዩ ተከታታዮች እንደሚሉት ግን ሕግና ፍርድን በእጃቸው እንዲጨብጡ ካደረገው ወታደራዊ ኦሊጋርኪ ውጭ ይነው የሚባል የስልጣን አግባብ እንደሌላቸው ነው። ንግግራቸውም ከዚህ ሁኔታ የሚቃኝ ነው ብለዋል። በሌላ በኩል ሕወሓት ለጠቅላይ ሚኒስተሩ የፓርላማ ማብራሪያ በሰጠው ምላሽ የፕሪቶሪያው ስምምነት በሕወሓትና በፌዴራል መንግስት የተፈረመ እንጂ በግለሰቦች መካከል የተፈረመ አይደለም ብለዋል። የሕወሓት መግለጫው ከብልጽግና ጋር ተባብሮ ያፈረሰውን የፕሪቶሪያ ስምምነት እንዲከበር ዳግም ጠይቋል። በአማርኛና እንግሊዘኛ እንግሊዝኛ ቋንቋዎች በተጻፈው በዚህ መግለጫ ላይ እንደተመለከተው የፕሪቶሪያ ስምምነት ህዋት እንደ ድርጅት ባለቤት ነው ብለዋል። እንዲያም ሆኖ ጌታቸው ረዳ ህዋት የትግራይን ኃይሎች ወክሎ በፕሪቶሪያው ስምምነት ላይ እንዲሳተፍና እንዲፈርም ውክልና የሰጠው አካል ማን ነው የሚል ጥያቄ በቀረበላቸው ወቅት የሚከተለውን ምላሽ መስጠታቸው ይታወሳል። ህወሀት አይፈርምን ኣብቲ ቲም ኣነ

ሕወሓት አይደለም ስምምነቱን የፈረመው እኛንን የተሳተፍ ነው። እርግጥ እኔ የሕወሓት አባል ነኝ። ቡድኑ ውስጥ ሁለት የሕወሓት ሰዎች ነበርን። በጊዜው ግን በትግራይ ጊዜያዊ መንግስት ተወክለን ተሳተፍን እንጂ ሕወሓትን ወክለን አልተሳተፍንም በማለት ጌታቸው ረዳ ምላሻቸው እንደሰጡ ይታወሳል። ይህ መከራከሪያ ሀሳብ ሕወሓት በዓለም አቀፍ ማህበረሰብ ፊት ያልጠበቀው ሙግት እንዲቀርብበት የሚያደርግ መሆኑ በነ ደብረ ጽዮን ዘንድ ግምት ውስጥ የገባ አይመስልም የሚሉት ሌሎች አስተያየት ሰጪዎች በበኩላቸው መከራከሪያ ሀሳቡ በይጠፋቸው ወታደራዊ ዝግጅቶች የበለጡባቸው እንደሆነ ይገልጻሉ። የፌዴራል ፖሊስና የአዲስ አበባ ፖሊስ ጠቅላይ መምሪያ የስራ ኃላፊዎች ለአሰብ ተዘጋጁ የሚል የዘመቻ ማስጠንቀቂያ እንደደረሳቸው የጣና ምንጮች አረጋገጡ። የብልጽግናው አገዛዝ ለአሰብ ተዘጋጁ የሚለው ቅስቀሳው ወደ ዘመቻ ዝግጁነት እያደገ ይገኛል። ከሰሞኑ በአዲስ አበባ ፒያሳ በሚገኘው የማዕከላዊ ስታቲክስ ኤጀንሲ መሰብሰቢያ አዳራሽ በፌዴራል ፖሊስ ኮሚሽነር ኃላፊው ደመላሽ ገብረ ሚካኤል ሰብሳቢነት በተመራው ስብሰባ ለፌዴራል ፖሊስና ለአዲስ አበባ ፖሊስ ጠቅላይ መምሪያ የስራ ኃላፊዎች ለአሰብ ተዘጋጁ የሚል የዘመቻ ማስጠንቀቂያ እንደደረሳቸው ታውቋል። ኮሚሽነሩ ደመላሽ ከዚህ ቀደም በሰሜኑ ጦርነት የፌዴራል ፖሊስ የግዳጅ ተልዕኮች እንደተወጣ የአዲስ አበባ ፖሊስ ግን በፈቃደኝነት እንዲዘምቱ መደረጉን በማስታወስ በአሁኑ ዘመቻ ግን ብሔራዊ ግዴታ በመሆኑ የፌዴራልና የአዲስ ፖሊስ ራሱን ለዘመቻ እንዲያዘጋጅ ለስራ ኃላፊ ትእዛዝ ትእዛዝ ተላልፏል፣ ያሉት ምንጮች ለአባላቱ ወደ ታች የሚወርድበት የግንዛቤ ፈጠራ መድረክ በስብሰባው የተሳተፉ ኃላፊዎች ድርሻ እንደሆነ ተነግሯል ሲሉ መረጃውን አድርሰውናል። የጣና ምንጮች አክለው በስብሰባው ከፊት የነበሩ በኮሚሽነርነት ማዕረግ ያሉ የስራ ኃላፊዎች የደመላሽ ገብረ ሚካኤልን የዘመቻ መመሪያ በድጋፍ አስተጋብተዋል ያሉ ሲሆን ለአሰብ ተዘጋጁ የሚል የዘመቻ ማስጠንቀቂያው የግዳጅ ስምሪቱ ዝርዝር የአፈጻጸም መረጃ አለመሰጠቱ ምናልባት የፖሊስ ሚና መከላከያ በሚለቃቸው ቀጠናዎች መግባት ይሁን አሊያም የዋናው ጦርነት አካል እንዲሆን እንደታሰበ ግልጽ አልሆነም ብለዋል። የአዲስ አበባ ፖሊስ ጠቅላይ መምሪያ አዛዥ ጌቶአራጋው ደበላ በበኩላቸው በአዲስ አበባ ከተማ የመንግስትን የብሔራዊ ጥቅም አጀንዳ የሚቃረኑ ማናቸውንም የተቃውሞ አስተያየቶች አንታገስም። አባሉ ለዚህ ክትትል ዝግጁ እንዲሆን ማድረግ የእናንተ ኃላፊነት ነው ሲሉ ለኮሚሽነሮቹና ሌሎች የስራ ኃላፊዎች መመሪያ ሰጥተዋል። በመጠጥ ቤቶችና ህዝብ በብዛት በሚገኝባቸው አካባቢዎች የአሰብን ዘመቻ የሚቃወሙ፣ መንግስታችን በጦረኝነት የሚፈርጁ ካሉ አባሉ በክትትል የመያዝ ኃላፊነት አለበት ያሉት የአዲስ አበባ ፖሊስ ጠቅላይ መምሪያ አዛዥ፣ የፖሊስ አባላችን ለዘመቻው ዝግጁ ሆኖ እንዲጠብቅ በማለት የኮሚሽነር ደመላሽን ቃል ማስተጋባታቸውን የስብሰባው ተሳታፊ የነበሩ የስራ ኃላፊዎች ለጣቢያችን ያደረሱት መረጃ ያሳያል። የፌዴራል ፖሊስና የአዲስ አበባ ፖሊስ አባላት ድንበር ተሻጋሪ በሆነ ጦርነት ውስጥ ሊኖራቸው የሚችል የውጊያ አቅም አጠያያቂ ቢሆንም ፖሊሶቹ የመከላከያ ኃይሉ ለቋቸው የሚወጡ ወሳኝ ቦታዎችን እንደሚሸፍኑ፣ ከተሞችን በትጥቅ የመጠበቅ ሙሉ ኃላፊነት ይዘው ሊሰማሩ እንደሚችል ግን የስብሰባው የመረጃው ምንጮች መላምታቸውን አስቀምጠዋል። ብልጽግናን ስጋት የሆነበት ጉዳይ ድንበር ተሻጋሪው ጦርነት በታወጀ ቅጽበት በከተሞች ሊነሳ የሚችል አመፅ ለፋኖ ኃይሎች የሚ ሰጠው እድል ነው ያሉት የመረጃው ምንጮች የፌዴራል ፖሊስና የአዲስ አበባ ፖሊስ አስፈላጊነትም ከከተማ ስጋት ጋር የተያያዘ ጉዳይ ይሆናል ሲሉ ምክንያታዊ ምልክታቸውን አጋርተውናል። ይህ ስብሰባ አዲስ አበባ ፒያሳ በሚገኘው የማዕከላዊ ስታቲስቲክስ ኤጀንሲ መሰብሰቢያ አዳራሽ ለሁለት ቀናት የተካሄደ ነበር ያሉት የመረጃው ምንጮች የስብሰባው ማጠቃለያ ቀን ተሰብሳቢዎቹ አዳራሽ ሳይወጡ ጠቅላይ ሚኒስትሩ በፓርላማ ቀርበው ሚሊዮን ፐርሰንት እርግጠኛ ነኝ፣ ኢትዮጵያ ተዘግታ አትኖርም፣ ማንም ፈለገም አልፈለገም ብለው መናገራቸው በማውሳት ይህንን ቃል በስብሰባው ውስጥ ኮሚሽነር ደመላሽ ገብረ ሚካኤል በትንሹ ሶስት ጊዜ መናገራቸውን ይህም ለሁሉም የስራ ኃላፊ ጦርነቱን መቃወምም ሆነ ወደኋላ ማለት እንደማይችል የዘመቻው ማስጠንቀቂያ አካል ተደርጎ እንደሚወሰድ ለጣቢያችን ገልጸዋል። የብልጽግናው አገዛዝ ቆርጭበታለው ላለው የአሰብ ዘመቻ በፌዴራልና በአዲስ አበባ ከተማ ለፖሊሶች የስራ ኃላፊዎች ከሰጠው ጥብቅ የዘመቻ ትእዛዝ በተጨማሪ በክልሎች የፖሊስ ኮሚሽነርና በየዘርፉ ላሉ ክልላዊ የጸጥታ አመራሮች የጦርነቱን አይቀሬነት የተመለከተ የግዳጅ ተልእኮ እንዳለም በመረጃው ላይ ተመላክተዋል። በአማራ ክልልም አራት መቶ ሺህ ሚሊሻ የማዘጋጀት እቅድ ተይዞ እየተሰራበት ስለመሆኑ ከዚህ ቀደም መዘገባችን ይታወሳል። ለአሰብ ተዘጋጁ የሚለውን ቅስቀሳ ተከትሎ ክልሉ እስከ 400 ሺህ የሚደርስ ሚሊሻ እንዲያሰለጥን አቅጣጫ የተቀመጠው የአካባቢው የጸጥታ አቅም የመከላከያውን ሚና ይተካል በሚል የዘመቻ ዕቅድ እንደሆነ የውስጥ ምንጮች ይጠቁማሉ። ብልጽግና ውጊያውን የማቆም ፍላጎት እንደሌለው ብቻ ሳይሆን የጦርነቱን አድማስ አስፍቶ ድንበር ተሻጋሪ እንደሚያደርገው በየስብሰባ አዳራሹ የሚያወርዳቸው ወታደር የዘመቻ መመሪያዎችና ፕሮፓጋንዳዎች ማረጋገጫ ሆነው ይቀርባሉ። አድማጭ ተመልካቾቻችን ምርጫቸውን ጣና ቲቪን ስለምታደርጉ እናመሰግናለን። አገዛዙ አጥፍቶ ጠፊ ድሮኖችን ለውጊያ ድጋፍ ሊያሰማራ መሆኑን ምንጮች ጠቆሙ። በጄኔራል ጌታቸው ጉዲና የሚመራው የመከላከያ መረጃ መምሪያ ደህንነት ከብሔራዊ መረጃና ደህንነት አገልግሎት መስሪያ ቤቱና ከኢንሳ ከፍተኛ የስራ ኃላፊዎች ጋር ስብሰባ ማድረጋቸው ተሰምተዋል። በዚሁ ስብሰባ በርካታ አጀንዳዎች እንደተነሱ የጠቆሙት ምንጮች ውሳኔ ከተላለፈባቸው የቴክኒክ ውሳኔዎች አንዱና ዋነኛው አጥፍቶ ጠፊ ድሮኖችን ወደ ስምሪት ማስገባት እንደሆነ ምንጮች ጠቁመዋል። በዚህም በመቶዎች የሚቆጠሩ አጥፍቶ ጠፊ ድሮኖች ለውጊያ ድጋፍ አገልግሎት እንዲሰማሩ የቴክኒክ ውሳኔ የተላለፈ ሲሆን፣ ውሳኔው የወረደው ከጠቅላይ ሚኒስትሩ ቢሆንም የቴክኒክ ጉዳዮችን መሬት ላይ ካለው መረጃ ጋር የሚያቀናጁ የመረጃ ተቋማት የቴክኒክ ውሳኔ በማስፈለጉ ስብሰባው መኬ የተሄዱ ነው ምንጮች የጠቆሙት። ኢትዮ 251 ሚዲያ በበኩሉ በወሎ ቤት አማራ 160 አጥፍቶ ጠፊ ድሮኖች በአስቸኳይ ወደ ስራ እንዲገቡና ሙከራ እንዲደረግባቸው፣ ውጤታማነታቸው ሪፖርት እንዲደረግ መመሪያ ማውረዱን የውስጥ ምንጮቹን ጠቅሶ ዘግበዋል። የብልጽግናው መሪ አብይ ከዚህ ቀደም ኤሮአባይ የድሮን ማምረቻ በተሰኘ የጦርነት ፖሊሲ ማስፈጸሚያ ገዳይ አምራች ፕሮጀክታቸውን በይፋ በጎበኙበት ወቅት አጥፍተው የሚጠፉ ድሮኖች በከፍተኛ ቁጥር እያመረትን ነው ማለታቸው ይታወሳል። አብይ እነዚህ አጥፍተው ጠፊ ድሮኖች ዓላማቸው ለሙሉ ውጊያ ወይም ኮንቬንሽናል ዋር የታለሙ እንደሆነ ከንግግራቸው ተመላክተዋል። አሁን ቅድም እንዳየነው አጥፍተው የሚጠፉ ድሮኖች በከፍተኛ ቁጥር እያመረትን እንገኛለን እነዚያ ድሮኖች በስዋርም መልክ የሚደረጉ ውጊያዎች ካሉ ወደ ታርጌት ሄደው አሁን ባደጉት ሀገራት እንደምንሰማው የጠላትን ስብስብ ሊያጠፉ ይችላሉ። አብይ፣ ይህንን የተናገሩት የኤሮ አባይ የድሮን ማምረቻ ነሐሴ 29 2017 በጎበኙበት ወቅት ነው። ኢትዮጵያ አጥፍተው የሚጠፉ ድሮኖችን በከፍተኛ ቁጥር እያመረተች ነው ያሉን አብይ አህመድ ድሮኖችን ለሀገር ውስጥና ለድንበር ተሻጋሪ መደበኛ ውጊያዎች እንጠቀምባቸዋለን የሚመስል ማስፈራሪያ ዘለ መልእክታቸውን ካስተላለፉ በኋላ በአማራ ጦርነት ላይ እነዚህ አጥፍቶ ጠፊ ድሮኖች ለመጠቀም የቴክኒክ ውሳኔው እንደተወሰነ ምንጮች ጠቁመዋል። የጦር ወንጀለኛው ብልጽግና ለጦርነቱ እየተጠቀማቸውና ሊጠቀማቸው ያሰበው ድሮኖች አጥቅተው የሚመለሱና አጥፍተው የሚጠፉ ናቸው፣ የሚሉት የመረጃው ምንጮች በዚህኛው ውሳኔ አጥፍተው የሚጠፉ ድሮኖች ላይ ልዩ ትኩረት መደረጉን ገልጸዋል። ኤሮ አባይ የድሮን ማምረቻ ለውጊያና ለስለላ አገልግሎት የሚውሉ ድሮኖች የሚመረትበት እንደሆነ ጠቅላይ ሚኒስተሩን ጨምሮ የአገዛዙ ሽማምንትና ልሳናት በአደባባይ የተናገሩት እውነታ ነው። የስለላ መረጃዎችን በመተንተን የሚታወቀው የፈረንሳዩ አፍሪካን ኢንተለጀንስም በጉዳዩ ላይ ሰፋ ያለ ዳሰሳ የሰራው ከሰሞኑ እንደነበር ይታወሳል። አገዛዙ የኢትዮጵያን የመጠባበቂያ ካዝና ማጦ ንጹሐንን የሚጨርስበት ሰው አልባ አውሮፕላን ግዢ ከመፈጸም ጎን ለጎን አጥፍተው የሚጠፉ ያላቸውን ድሮኖች ለሀገር ውስጥ ውጊያ ጥቅም ላይ ለማዋል ስምሪት መስጠቱ የመጪውን ጊዜ የጦርነቱን ባህሪ አመላካሽ ነው ተብሏል። እስራኤል በእጅ፣ በኬስ፣ በቦርሳ የሚያዙና አካባቢ ለመቃኘት ወይም ለስለላ የሚያገለግሉ አነስተኛ የስለላ ድሮኖችን እንዲሁም ከፍተኛ የማጥቃት አቅም ያላቸው አጥፍቶ ጠፊ ድሮኖችን፣ ሀማስንና ሄዝቦላ ለማጥቃት በተ ደጋጋሚ መጠቀሟ ይታወሳል። አብይ በበኩላቸው እያመረትናቸው ነው ያሏቸው ድሮኖች የኢትዮጵያን ሕልውና ሉዓላዊነት የሚገዳደር አደጋ ሲመጣ የተጀመረውን ብልጽግናን ለማስጠበቅ የሚውሉ ናቸው ሲሉ ቢሰሙም እስካሁን በግዢ ያመጧቸው ድሮኖች ንጹሐንን ለማጥቃት፣ ማኅበራዊ መሰረተ ልማቶችን ለማውደም ጥቅም ላይ ማዋላቸው ዓለም አቀፋዊ ውግዘት ያስከተለባቸው የጦር ወንጀላቸው አካል ነው። የአማራ የሕልውና ትግል ከጀመረ ወዲህ በኢትዮጵያ የአሜሪካ ኤምባሲ አምባሳደር ኤርቨን ማሲንጋ የፌዴራል መንግስት በራሱ ዜጎች ላይ የሚያደርገውን የድሮን ጥቃት በአስቸኳይ እንዲያቆም ሲሉ ጥሪ ማቅረባቸው አይዘነጋም። የአብይ የባህር በር ድርድር ጉዳይ በብሉምበርግ ተዘግበዋል። የኤርትራው ዲፕሎማት ምላሽ ሰጥተዋል። ጦረኝነታቸው በዓለም አቀፍ ሚዲያዎች ጭምር በስፋት እየተዘገበ ያለው አብይ አህመድና አገዛዛቸው ሰሞነኛ የፓርላማ ንግግራቸው በሁለት አውድ ትንታኔ እየተሰጠበት ይገኛል። አንደኛው የባህር በር ጥያቄውን በድርድር ይመልሳሉ የሚል ሲሆን፣ ሁለተኛው ደግሞ ከድርድር በተቃራኒ በጦርነት የሚል ነው። በዚህ ጉዳይ ላይ ብሉምበርግ አንድ ዘለግ ያለ ዘገባ አስነብቧል። ዘገባው የአብይ አህመድን የፓርላማ ንግግር መነሻ አድርጎ የወጣ ሲሆን አብይ ድንበር ተሻጋሪ ጦርነት እያዋለዱ መሆናቸው ግልጽ በሆነበት በዚህ ጊዜ በሰሞኑ የፓርላማ ንግግራቸው ላይ ስለ ድርድርና ሽምግልና በስሱ መናገራቸው ይታወሳል። አብይ አገዛዛቸው የባህር በር ጥያቄውን በህጋዊና በንግግር ሊፈታ እንደሚችል ተናግረው ነበር። አሜሪካ፣ ቻይና፣ ራሽያ፣ አውሮፓና አፍሪካ የቀይ ባህር አክሰስ ጉዳይ አይቀሬ መሆኑን በመግለጽ አገዛዛቸውም ቅድሚያ የሚሰጠው ለሰላምና ለንግግር ስለሆነ እባካችሁን ሸምግሉን ማለታቸው አይዘነጋም። በጉዳዩ ላይ ዘገባ የሰራው ብሉምበርግ አብይ አህመድ ለባህር በር ድርድር ጠባብ በር እንደከፈቱ አመላክቷል አብይ ከልባቸው ሳይሆን ለስሙላ ያቀረቡትን የድርድር ጥሪ የመደራደር ፍላጎታቸው ዝቅተኛ መሆኑን ያስታውሰው ዘገባው ከድርድሩ ይልቅ የጦርነት ዝግጅታቸው እንደሚያሰጋው አትተዋል ይህ በእንዲህ እንዳለ በአዲስ አበባ የሚገኘው የኤርትራ ኤምባሲ ስራ አስፈጻሚ ቢንያም በርሄ በኤክስ ገጻቸው ላይ በሰጡት ምላሽ አብይ አህመድ በፓርላማ በቀይ ባህር ጉዳይ ያሰሙት ንግግር ለዘመኑ አለም አቀፍ ህግ የማይመጥንና ህጉን ያጥ ያልተፈጠና አይደለም እርስ በእርሱ የሚጣረስ ነው ሲሉ ተችተዋል። አቶ ቢኒያም ትችታቸውን ሲቀጥሉ አሁን ላይ ያለው የዓለም ስርዓት አንዱ ሀገር የሌላውን ሀገር ሉዓላዊነት በእኩልነት መርህ በማክበር ላይ እየተመሰረተ ነው። አንድ ሀገር ብዙ የቆዳ ስፋት ስላለው ወይም ብዙ የህዝብ ብዛት ስላለው የአንድን ሀገር ግዛት ወይንም ሀብት የመጠየቅ መብት የለውም ብለዋል። በመጨረሻም ቋሚ ሲኖዶስ የአሪሲውን ጥቃት በጽኑ አውግዟል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ በምስራቅ አሪሲ ዞን የተለያዩ ወረዳዎች በምዕመናን ላይ የደረሰውን ጥቃት አስመልክቶ በወጣችው መግለጫ ቋሚ ሲኖዶስ ጥቃቱን በጽኑ አውግዟል። በሬ ካራጁ እንደሚባለው የብልጽግናው አገዛዝንም ጥቃቱን እንዲያስቆምና የዜጎችን የመኖር መብት እንዲያረጋግጥ ቋሚ ሲኖዶሱ ጠይቋል። በምስራቅ አርሲ ዞን፣ በጉና፣ በመርቲ፣ በሸርካና በሆሎንቆ ዋቢ ወረዳዎች ውስጥ በሚገኙ የቤተክርስቲያኒቱ የእምነት ተከታዮች ላይ ማንነታቸው ባልታወቁ ታጣቂዎች በተፈጸመ ጥቃት 25 ንጹሐን ሰዎች መሞታቸውን ቋሚ ሲኖዶሱ ጥቅምት 20/2018 በወጣው መግለጫው ላይ አመላክተዋል። ቋሚ ሲኖዶሱ በመግለጫው ላይ ጥቅምት 14 ሌሊት በጉናና መርቲ ወረዳዎች 17 የእምነቱ ተከታዮች፣ ጥቅምት 17 ሌሊት ደግሞ በሸርካ ወረዳ 3 እንዲሁም ጥቅምት 18 ሌሊት በሆንቆሎ ቤ ወረዳ አምስት የእምነቱ ተከታዮች በድምሩ 25 ኦርቶዶክሳውያን ሀገራችንና ምድራችን ብለው በሰላም በተኙበት በድንገት ማንነታቸው ባልታወቁ ታጣቂዎች መገደላቸውን አስታውቋል። ሲኖዶሱ ግድያው ከእለት ወደ ዕለት እየተባባሰ ነው ያለ ሲሆን ይህንን አስመልክቶ ከምስራቅ አሪሲ ሀገረ ስብከት የተላከውን ሪፖርት የተመለከተው በከባድና ጥልቅ የሐዘን ስሜት መሆኑን ገልጸዋል። በምስራቅ አሪሲ ሀገረ ስብከት እንዲህ አይነት ድርጊት በተደጋጋሚ ሲፈጸም መቆየቱን የገለጸው ቋሚ ሲኖዶሱ እንዲህ አይነቱ አስነዋሪ ድርጊት በቅዱሳት መጽሐፍትም ሆነ በሰው ልጅ ሰብአዊ መብት ተቀባይነት የሌለው ተግባር ነው ብለዋል። በእምነቱ ተከታዮች ላይ የተፈጸመውን ግድያ በነፃነት የማምለክ መብት የሚጋፋ ተከባብሮና ተቻችሎ የመኖር መንፈሳዊ እሴት የሚያጠፋ ክብረነክና ሊወገዝ የሚገባው ኢ ስነ ምግባራዊ ድርጊት ነው ሲል ጠርቶታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ ድርጊቱ በጽኑ ቢያወግዝም የአርሲ ዞን ዋና አስተዳዳሪ አቶ ኢብራሂም ከድር ይህን የጅምላ ጭፍጨፋ ሐሰት ነው ሲሉ ለቢቢሲ አፋን ኦሮሞ ተናግረዋል። ይህም በዘር ማጥፋት ወንጀል ደረጃዎች የመጨረሻው ክፍል የሆነው ድርጊቱን መካድ የሚለው በኦህዴድ ሹማምን ደረጃ ተፈጻሚ እየተደረገ እንደሆነ አስረጅ ምሳሌ ሆኖ ቀርበዋል። ቋሚ ሲኖዶሱ የምስራቅ አርሲ ዞን ዋና አስተዳዳሪውን አቶ ኢብራሂም ከድርን አለማውገዙ በሕግ እንዲጠየቅ በይፋ አለመጠየቁም የመግለጫው ጉድለት ተደርጎ ተወስዷል። መከፋፈል፣ ፍረጃ መስጠት፣ የሰውነት ክብርን መግፈፍ፣ ለጥፋት ዓላማ መደራጀት፣ በጥላቻ ቡድኖች የሚነዛ የጥፋት ፕሮፓጋንዳ፣ ለድርጊት ፍጻሜ ዝግጅት ማድረግ፣ ወንጀሉን መፈጸምና የተፈጸመውን ወንጀል ጨርሶ መካድ የዘር ማጥፋት ደረጃዎች ሲሆኑ የኦህዴድ ሽማምንት እነዚህን ደረጃዎች በቅደም ተከተል እየፈጸሙበት ባለበት በዚህ ወቅት በሃይማኖታዊ ማንነታቸው ለተገደሉ ምዕመናን የሰማዕትነት ክብር ከመስጠት ጀምሮ ወንጀለኞቹ በህግ እንዲጠየቁ ማድረግ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ ኃላፊነት ቢሆንም